በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። መጽሐፈ ሲራክ ምዕራፍ 11 ድሃ በጥበቡ ይከብራል፣ በመኳንንት መካከል ይቀመጣል። ስለ መልከ መልካምነቱ ለሰው አታድላ፣ ስለ መልከ ጥፉነቱም ሰውን አትናቀው። ንብ ከወፎች ሁሉ ታንሳለች፣ ማሯ ግን ከሁሉ ይጣፈጣል። በልብስ ጌጣ አትታበይ፣ በከበርክበትም ወራት ራስህን አታኩራ። የእግዚአብሔር ሥራው ልዩ ጥበቡም ከሰው የተሰወረ ነውና። በምድር የወደቁ መኳንንት ብዙ ናቸው፣ ዘውድ የተቀዳጀ ባይታዊም አለ። ፈጽመው የተዋረዱ መኳንንት ብዙ ናቸው፣ በሌሎችም እጅ የወደቁ መኳንንት ብዙ ናቸው። ሳትመረምር አትንቀፍ፣ አስቀድመህ ተረዳ፣ በኋላም ትቆጣለህ። ሳትሰማ አትመልስ፣ በሌላውም ነገር ውስጥ አትግባ። ግዳጅህም ባልሆነ ነገር አትጨነቅ፣ ከኃጢአተኞች ጋርም በፍርድ አትቀመጥ። ልጅ ሆይ፣ ስራህን አታብዛ። ብታበዛም ትከብር ዘንድ አያሰለጥንህምና ብትሮጥ አታመልጥም፣ ብትከተልም አታገኝም። የሚቸኩልና የሚሰራ የሚደክምም አለ፣ ነገር ግን እጅግ ይቸገራል። ደክሞ ሳለም የማይለምን ምንም ማድረግ ሳይችል የሚገዛ አለ። ምንም ቢጸና ፈጽሞ የሚቸገር አለ። እግዚአብሔር ግን በመልካም ዓይን ቢያየው ከችግሩ ያነሰዋል፣ ከፍ ከፍ ያደርገዋል፣ ያከብረዋል፣ ብዙ ሰዎችም ያደንቁታል። መልካምና ክፉ፣ ሕይወትና ሞት ድህነትና ብልጽግና ከእግዚአብሔር ዘንድ ናቸው። ጥበብ ማስተዋልና ሕግን ማወቅ ፍቅርና መልካም ሥራን መሥራት ከእግዚአብሔር ዘንድ ይመጣሉ። ስህተትና ጨለማ ከመወላዳቸው ጀምሮ ከሀጣን ጋር ኖረዋል። ክፋትም በእርሱ ደስ ከሚሰኙት ጋር አብሮ ያድጋል። የእግዚአብሔር ጸጋው ጻድቃንን ትጠብቃቸዋለች፣ ፈቃዱም ለዘላለም ደስ ታሰኛለች። እየነፈገ በንፍገቱ ብዛት የሚከብር ሰው አለ፣ በእርሷም ደስታውን ይፈጽምባታል። ያርፈ ዘንድ ተስፋ ባደረገ ጊዜ እበላለሁ እጠጣለሁ፣ እንግዲህ ደስ ይለኛል፣ በቃኝም ባለ ጊዜ የሚሞትባትን ቀን አያውቅም። ገንዘቡንም ሁሉ ለባይድ ትቶ እርሱ ይሞታል። በቃል ኪዳንህ ቁም፣ በእርሱም ተማር፣ በስራህም ሸምግድ። የኃጢአተኞች ስራቸው አያስጎምጅህ። በእግዚአብሔር እመን፣ ድካምህንም ተስፋ አድርግ። ሁሉ በአንድ ጊዜ በእግዚአብሔር ዘንድ ቀሊል ነውና፣ ድሃውንም ድንገት ያከብረዋልና። እግዚአብሔር በረከት ለጻድቃን ዋጋቸው ነው። የጻድቅን በረከቱ ትበዛለች። የአገልግሎት የትርፍ ምንድን ነው? ከእንግዲህስ ወዲያ የማገኘው መልካም ነገር ምንድን ነው አትበል። እንግዲህስ በቃኝ፣ ከእንግዲህም ወዲያ አልቸገርም አትበል። በመልካም ቀን ጊዜ ክፉ ይረሳል፣ በክፉ ቀንም ጊዜ መልካም ይረሳል። የሞት ቀን በእግዚአብሔር ዘንድ ቀሊል ነው፣ ለሰው እንደ ሥራው ዋጋውን ይከፍለዋልና። በክፉ ቀን ጥጋብ ያቀናጣል። የሰውም ሥራው በፍጻሜ ዘመኑ ይታወቃል። ፍጻሜውን ሳታይ ሰውን ብፁዕ አትበለው። የሰው አኗኗሩ በልጆቹ ይገለጣል። ተንኮለኛ ብዙ ይተነኮልብሃልና፣ ያገኘውን ሰው ሁሉ ወደ ቤት አታግባ። ቆቅ በወጥመድ ይያዛል፣ የትዕቢተኛ ሰውም ልቡ እንደዚሁ ነው። መከራውንም እንደ ጉበኛ ይመለከታል። ተንኮለኛ ሰው በበጎ ፋንታ ክፉ ነገርን ይከፍልሃል። ሳይኖርብህ ነውርን ያወጣብሃል። በሳትን ታግብዛት ፉሙ ይበዛል። ኃጢአተኛ ሰውም ሰውነቱን ያድናታል ያድናታል ያድናታል ነው ይቅርታ ክፉ ነገርን ይሰራብሃልና፣ ሁልጊዜ ስድብን እንዳያደርግብህ ከክፉ ሰው ተጠበቅ። ባይድ ሰውን ከአንተ ጋር ብታሳደር ያውካሃል፣ የሆነ እጅ ልሃል፣ ከገንዘብህም ይለያሃል። መጽሐፈ ሲራክ ምዕራፍ 12 በጎ ስራ በሰራ ጊዜ የበጎነትህን ዋጋ ታገኝ ዘንድ በጎ ስራ የምትሰራለትን ወቅ። ለጻድቅ በጎ አድርግ ዋጋህንም ታገኛለህ። በእርሱ ዘንድ ባታገኘው በፈጣዱ ዘንድ ታገኛለህ። ኃጢአትን በሚሠራና ምጽዋትን በማይመጸውት ዘንድ በጎ ሥራ የለም። ኃጢአተኛ እንዳይወስድብህ ለጻድቁ ስጥ። ለድሃ መልካም ማድረግ ከክፉ ግን አትስጥ። እርሱ እንዳይወስድብህና በገንዘብህ ድል እንዳያደርግህ እንጀራህን ከልክለው። በጎ ነገር ስላደረግክለት ፋንታ በእርሱ ዘንድ ክፋትን እጥፎና ታገኛታለህና፣ እግዚአብሔር ኃጢአተኞች ሰዎችን ይጠላቸዋልና ክፉ ሰዎችንም ይበቀላቸዋልና። ለኃጢአተኛ ከምትሰጥ ለጻድቅ ስጥ። በደስታም ጊዜ ወዳጅህ አያምልጥህ በመከራህም ጊዜ ጠላትህ አይሰወርህ። ደስታህ ጠላቶችህን ያሳዝናቸዋል፣ ችግርህም ወዳጆችህን አስወጥቶ ይሰዳቸዋል። የልቡነው ክፋት እንደ ብረት ዝገት ነውና ጠላትህን ፈጽመህ አትመነው። በተቸገርህም ጊዜ እያመሰገነ ያገለግልሃል። ሰውነትህን አጽናት፣ ከእርሱም ተጠበቅ። እንደ ዛገ መስተዋት ትሆንበታለህ፣ ፈጽሞም አይችልህም። እንዳይጎዳህ በአጠገብህ አታቁመው፣ በቦታህም አይቀመጥ። ሹመትህንም እንዳይወስድብህ በቀኝ አታስቀምጠው። በመጨረሻም ቃሌን ታውቀው ዘንድ አለ፣ ምክሬንም ታስበዋለህ። በእባብ ለተነደፈ አስማተኛ ወደ ቅፏ ወሬም ለቀረበ ሁሉ ማን ያዝንለታል? ከኃጢአተኛም ሰው ጋር የሚሄድ በኃጢአቱም የሚተባበር እንዲሁ ነው። ጠላትህ ከአንተ ጋር አንድ ጊዜ ይቆማል፣ ነገር ግን እስክትመለስ ድረስ አታየውም፣ ከአንተም ጋር አይታገስም። ጠላትህ በከንፈሩ ቃሉን ያጣፍጥልሃል፣ በልቡ ግን በጉድጓድ ውስጥ ይጥልህ ዘንድ ይመክራል። ጠላት ባይኑ ያስለቅሳል፣ ካሳተ በኋላ ግን ከደም አይጠግብም። ብትቸገርም ከሁሉ አስቀድሞ በፊትህ ታገኘዋለህ። እንደሚረዳህም ከጫማ በታች ራሱን ዝቅ ያደርጋል። በእጁ ያጨበጭባል ራሱንም ይነቀንቃል። ከዚህ በኋላ ግን ፊቱን መልሶ ይጠቃቀስብሃል። መጽሐፈ ሲራክ ምዕራፍ 13 አደሮ ማር የዳሰሰ ሰው በእርሱ ይያዛል። ትዕቢተኛ ሰውንም ወዳጅ ያደረገ እንደርሱ ይሆናል። የከበደ ሸክምን አንስተ በራሳ አትሸከም። ገንዘብህንም ከሚበረታብህና ከባለጸጋ ገንዘብ ጋር አትጨምር። የሸክላ ድስት ከብረት ድስት ጋር በየት አንድ ይሆናል? እርሷ መታ እርሷ ትጮኋለችና እርሷም ትሰብራለችና። እንደዚሁ ሁሉ ባለጸጋ እርሱ ይበድላል፣ እርሱም ይቆጣል። ድሃ ግን እርሱ እርሱ ይገፋል እርሱም ይለማመጣል የምትጠቅመው ነገር ቢኖር ወደ እርሱ ያቀርብሃል፣ ብትቸገር ግን ከዚያ በኋላ አያይህም። ገንዘብ ቢኖርህ ከአንተ ጋር አንድ ይሆናል፣ ያንተንም ይጨርስልሃል፣ ዳግመኛም አያመሰግንህም። አንተን የሚፈልግበት ግዳጅ ቢኖረው ያባብልሃል፣ ብዙ ተስፋም ይሰጠሃል፣ ይስቅልሃል፣ በጎ ነገርም ይናገርሃል፣ ምን ትፈልጋለህም ይልሃል፣ በመብሉም ይሸነግልሃል። አንድ ጊዜ ሁለት ጊዜ፣ ሶስት ጊዜም ያስታሃል። ከዚህም በኋላ እንደማይሰማህ ወደ ኋላ ይመለሳል። ቢያይህም፣ ይስቅብሃል፣ ራሱንም ይነቀንቅብሃል። እንዳያስትህና እንዳያታልልህ ከእንዲህ ያለ ሰው ተጠበቅ። በደስታ መካከል ሐዘን አታግባ። ባለጸጋ ያዘዘህን ለጊዜው እሺ በለው፣ ቢጠራህም እንቢ አትበለው። ፈጽሞም ይወድሃል፣ አትራቅ፣ አትሳትም። ነገር ግን እንዳይዘነጋህ ፈጽመህ አትራቀው። ከእርሱ ጋር ነገርን አታብዛም፣ በነገሩ ብዛት ይፈትንሃልና፣ ከአንተም ጋር የሚስቅ መስሎ ይመረምርሃልና፣ በነገሩ ብዛት አትመነው። መታሰሩና ጥፋቱ አያሳዝነውምና። የባልንጀራውን ምሥጢር ለሚያወጣ ሰው ይቅርታ የለውም። ከገዳ ከገዳይህ ጋር ትሄዳለህና አወቅ፣ አጥበቀህም ተጠበቅ። ከብት ሁሉ ዘመዱን ይወዳል፣ ሰውም ሁሉ ባልንጀራውን ይወዳል። ፍጥረቱ ሁሉ እንደ እርሶ ካለ ፍጥረት ጋር አንድ ይሆናል፣ ሰውም የሚመስለውን ይከተላል። ተኩላ ከበግ ጋር ቤት ወዳጅ ይሆናል፣ ኃጢአተኛ ሰውም ከጻድቅ ሰው ጋር እንዲሁ ነው። ውሾችን ከጅቦች ጋር ማን ያስማማቸዋል? ድሃውን እስከ ባለጸጋው ጋር ማን ወዳጅ አድርገዋል? የሜ አንበሶች አደን ናቸው። እንደዚሁም ሁሉ ባለጸጋው ድሃውን ይቀመዋል። ተቢተኛ ሰው ራሱን የሚያዋረደውን ሰው ይጸየፈዋል። እንዲሁም ሁሉ ባለጸጋው ድሃውን ይጸየፈዋል። ባለጸጋ ቢፍ ወዳጆቹ ይደግፉታል። ድሃ ግን ቢወድቅ ባልንጆሮቹ ይረግጡታል። ባለጸጋ ቢያድጠው ብዙ ሰዎች ያነሱታል። ክፉ ቢናገርም ነገሩን ያቀኑለታል። ድሃ ግን ቢስት ይረግሙታል። በጎ ነገርም ቢናገር አያደምጡትም። ባለጸጋ ቢናገር ሁሉ ዝም ይላል፣ ቃሉንም ያደንቁለታል፣ ነገሩንም እስከደመና ያደርሱለታል። ድሃ ግን ምንም በጎ ነገር ቢናገር ይህ ምንድን ነው ይሉታል፣ ቢሰነካከልም ያዳፉታል። ኃጢአት ሳተሳራ ባለጸግነት መልካም ነው። ሀጥ ድህነቱን ባፉ ያክፋፋታል። ደስ ቢለው ቢያዝንም፣ የሰው ልቡ ፊቱን ይለውጠዋል። ደስ ያለው ልቡና ምልክቱ ብሩህ ገጽ ነው። ደክመህ የጥበብን ምክር ታገኛለህ። መጽሐፈ ሲራክ ምዕራፍ 14 በአፉ ያልተሰነካከለ ሰው ብፁዕ ነው፣ ኃጢአተኛ ሰውን ግን ሐዘን አያስደነግጠውም። ሰውነቱን የማያሳዝን ተስፋውንም የማይቆርጥ ሰው ብፁዕ ነው። ነገርን ለማያውቅ ሰው ብልጽግና አይገባውም፣ ለንፉግም ሰው ገንዘብ አይገባውም። ሰውነቱን የሚነፍጋት ሰው ለሌላ ያከማቻል፣ ሌላ ሰው ግን በገንዘቡ ደስ ይለዋል። ሰውነቱን የሚነፍግ በገንዘቡም ደስ የማይለው ሰው ለማን ይለግስ ዘንድ አለው? ሰውነቱን ከሚነፍግ ሰው የሚከፋ የለም፣ ለክፋቱም እርሱ ፍዳ ይሆነዋል። በጎ ቢያደርግም ባረጀ ጊዜ ብቻ ነው፣ ኋላም ክፋቱን ያሳውቃል። የንፉግ ሰው ዓይኑ ክፉ ነው። ከድሃ ፊቱን የሚመልስ ሰውነቱን ቸል ይላል። ለስሱ ሰው ዓይን ድርሻው አያጠግበውም፣ የልቡነውም ክፋት ሰውነቱን ያከሰዋል። የንፉግ ሰው ዓይኑ እህል ይነፍጋል፣ በማዕድም ይነፍጋል። ልጅ ሆይ የሚቻልህን ያህል ሰውነትህን አዘጋጃት። እንደሚገባህም ለእግዚአብሔር መባ አግባ። ሞት እንደማይቀር አስብ። የምትሞትባትም ቀን ትቀራለች ብለህ አትጠራጠር። ሳትሞት ሞት ለባልንጀራህ በጎ አድርግ። እጅህንም ዘርግተህ የተቻለህን ያህል ሰጥ። በደስታ ጊዜ አትታጣ። በጎ ድርሻህ አያምልጥህ። ገንዘብህን ለባይድ የምትተው አይደለምን? ወራሾችህስ ገንዘብህን ሁሉ የሚካፈሉ አይደለምን? ገንዘብህን አንስተህ ሰጥ። ሰውነትህንም ደስ አሰኛል። በመቃብር የምታገኘው ደስታ የለምና ሰው ሁሉ እንደ ልብስ ያረጃል። ሞትን ትሞት ዘንድ የሕግ ትእዛዝ ተሰርቷልና፣ ቅጠሉ ጭፍቅ ያለ የእንጨት ቅጠል የመጀመሪያው ቅጠል እንዲረግፍ የኋላውም እንዲለመልም፣ ደማዊና ስጋዊ ፍጥረት ሁሉ እንዲሁ ነው። ይህ ይወለዳል፣ ያም ይሞታል። ስራ ሁሉ ፈጽሞ ይጠፋል፣ ሰሪውም ከስራው ጋር ይጠፋል። ነገር ግን ብልህ ሆኖ የሞተ ጥበቡንም ተምሮ የጠበቀ ሰው ብፁዕ ነው። የጥበብን መንገድ በልቡ የሚያስብ ሚስጢሯንም የሚማር ጥበብን የሚከተላት ፍለጋዋንም የሚመረምር መንገዷንም የሚጠብቅ መስኮቷን የሚጎበኝ በበሮቿም ተቀምጦ የሚያዳምጥ በቤቷም አጠገብ የሚኖር በዙሪያዋም የድንኳኑን ካስማ የሚተክል ድንኳኑን በአጠገቧ የሚያቆም በአማረ ማደሪያዋም የሚኖር ልጆቹንም በጥላዎቿ የሚያስቀምጥ በቅርንጫፎቿን በታች የሚያድር ከበረሃ ሐሩርም በበታቿ የሚጠለል በክብሯም የሚያርፍ ብፁ ነው። መጽሐፈ ሲራክ ምዕራፍ 15 እግዚአብሔርን የሚፈራ ሰው እንዲህ ያደርጋል፣ ሕጉንም የሚጠብቅ ሰው ጥበብን ያገኛታል። እንደ እናቱ ትንከባከበዋለች፣ እንደ ቆንጆ ሴትም ትቀበለዋለች። የጥበብን እህል ትመግበዋለች፣ የእውቀትንም ውሃ ታጠጠዋለች። በእርሷ ይመረኮዛል፣ አይፍገመገምም። የሚታመንባትም አያርፍም አያፍርም ነው ይቅርታ የሚታመንባትም አያፍርም። ከባልንጀራው ይልቅ ከፍ ከፍ ታደርገዋለች፣ በብዙ ሰዎች መካከልም አፉን ገልጦ ይናገራል። ደስታን ትሰጠዋለች፣ የደስታ ዘውድንም ታቀዳጀዋለች ስሙንም ለዘላለም ያስጠራል። አላዋቂዎች ግን አያገኟትም፣ ኃጢአተኞችም አያይዋትም። ከትዕቢተኞች ሰዎችም የራቀች ናት፣ ሐሰተኞች ሰዎች አያስቧትም። የኃጢአተኛ ሰው የቃሉ ነገር ያማረ አይደለም፣ እግዚአብሔርን በመፍራት የሚናገር አይደለምና። ምሳሌን በጥበብ ይናገሯታል። እግዚአብሔርም የሚማራትን ሰው ይረዳዋል። ስለ እግዚአብሔር ብዬ የተከለከልሁ አትበል፣ እርሱ የሚጠላውንም አታድርግ። እርሱ አሳተኛ አትበል። እርሱስ ኃጢአተኛ ሰውን አይወድም። እግዚአብሔር የረከሰውን ሁሉ ይጠላልና፣ የሚፈሩትንም ሰዎች ይወዳቸዋል። እርሱ አስቀድሞ ሰውን በንጽሕና ፈጠረው፣ እንደ ጠባዩን በወደደው እንዲሰራ ተወው። ትእዛዙን ትጠብቅ ዘንድ ሃይማኖቱንም ታጸና ዘንድ ብትወድግን ፈቃዱ ነው። እጅህን በመረጥከው ትጨምር ዘንድ እነሆ እሳትንና ውሃን አኖረልህ። ሕይወትና ሞትን በሰው ፊት ናቸው፣ ከእነርሱም የመረጠውን ይሰጡታል። የእግዚአብሔር ጥበብ የመረጠውን ይሰጡታል፣ ለሌሎች ማለት ነው። የእግዚአብሔር ጥበብ ታላቅ ነውና ኃይሉም የጸና ነውና፣ ሁሉን ያውቃል፣ ሁሉንም ያያል። ዓይኖቹም የሚፈሩትን ሰዎች ይመለከታሉ። እርሱም የሰውን ሥራ ሁሉ ያውቃል። እርሱ ኃጢአትን ይሠራ ዘንድ ያዘዘው የለም፣ ይበድልም ዘንድ ማንንም አላሰናበተም። ምዕራፍ 16 ይቀጥላል። ረዴተ እግዚአብሔር አይለየን።